እናመሰግናለን የሩስ እንግዲህ እንደሚታወቀው እኛ ስንወጣ ለስልጣን ለጥቅም ለከንቱ ውዳሴ ወይም ደግሞ ታውራሪ ደጃዝማች የጎበዝ አለቃ ለመሆን ሳይሆን አማራ በዚች ምድር አትኖርም ተብሎ የመኖር ህልውናችን አደጋ ላይ ወድቆ አትኖሩም ተብለን ነው ትላንት ሀገር የሰራው ታላቁ አማራ ሀገር መንግስት የገደበው ታላቁ አማራ የውለታው ተረስቶ ከሌሎች ሀገር ወዳድ ኢትዮጵያውያን ጋር በጋራ ሀገር የሰራው አማራ የአንበሳውን ድርሻ ወስዶ ዋጋ የከፈለው በአንድነት በጀግንነት ትላንትና፣ ምንም ሳይማር ቴክኖሎጂ ሳይኖር መረጃ ሳይኖር የውጭ ጠላትን ከመድፍና ከካንክ ጋር በአንድ ጎራሽ መሳሪያ ጠላትን መክቶ አገርን አገር አስብሎ ቅኝ ግዛት ያልተገዛች ሀገር ያስረከበንን የአባቶቻችን ልጆች ነን ብለን ወጣ ነው። ስንወጣ ትንሽ የፖለቲካ ሰለባ የመሆን ገጥሞናል። ትግላችን መለያየት፣ በትግላችን መሀል ገብተው ጥቅምና ዝና ፈላጊዎች ትግል መከፋፈል ሁኔታ ገጥሞናል። ይሄ በሁለት ወንድማማች የጋራ ዓላማ ያለው የጋራ ጠላት ያለው የጋራ እምነቱንም ባህሉንም ወጉንም ማንነቱንም የተቀማ አማራ በጋራ ሆኖ የጋራ ጠላቱን ነው የሚያጠቃ እና አንዳንድ የግል ጥቅም ፈላጊዎች እታች ያለው ሰራዊት ሳይሆን እላይ አዛዥ ነን አላፊ ነን የሚሉ የተለያዩ የራሳቸው አጀንዳ ያላቸው ከሌሎቹም ጋር እንግዲህ ተልዕኮ የተቀበሉ ወይም በጥቅም የተገዙ ሊሆን ይችላሉ። በዛ ልክ ነው የምገልጸው እኔ። እንጂ በዚህ ልክ አማራዬ ሞተ፣ ስንት ወጣት እየረገፈ ስለ ልዩነት የሚያወራ አመራር እንዲኖር ሀሳብም የለም ብዬ ነው ማስበው። እና ይሄ ትግል ታማኝነትን ቅንነትን ይፈልጋል። እራስን መካድ ነው እና በዛ ልክ አስበን የወጣ ነው ነገር ግን ልዩነቶችን የቲክቶክ የዩቱበር መሸቀጫ ሆነዋል። በመሀል ገብተው የተቆረቆሩ ያዘኑ መስለው አንዱን ቅዱስ አንዱን እርኩስ እያደረጉ ከባህላችን ውስጥም አገር ውጭም አገር ውስጥም ያሉ ሳያውቁ አዋቂ ነን የሚሉ የራሳቸውን የፖለቲካ መስመር ለማስተካከል የራሳቸውን የስልጣን ጥማት ለማሳካት በህዝብ ትግልና በህዝብ ደም ላይ በምስኪኑ ገበሬ ላይ በምስኪኑ የአማራ ህዝብ ላይ በሚጠብቀን ሀገር ወዳድ ኢትዮጵያ ጭምር ተጎናችን ሆኖ በሀሳብ በጸሎት እየደገፈን ያለው ህዝብ ላይ ሌላ ጥላሸት መቀባት ነው እና የገጠመን እሱ እንዲስተካከል ሁሉም የግሉን ስራ መስራት አለበት እየፈልጋለሁ። ከመተቸት አንዱን ዝቅ አንዱን ከፍ ከማድረግ ወደ አንድ እንድንመጣ እያንዳንዱ ጥረት ማድረግ አለበት ነው እንዳንድ አመራር ወይም እንዳንድ ታጋይ እኔ መሪነት ይሄ የቁጥቋጦ ስልጣን ስልጣን አደለም። እንዳጋጣሚ በታሪክ አጋጣሚ መሪ ሆኑ ተብለን መሪ ሆነ እንጂ ፈልገን ለምነን የሆነበት ስላልሆነ እንደ አንድ ታጋይ ግን ማስተላለፍ የፈለኩት መልዕክት ወደ አንድ መጥተን የጋራ ጠላታችን ላይ ጠላታችን አንድ እና አንድ ጸረ አማራ ጸረ ኦርቶዶክስ የሆነው የአብይ አህመድ ስርዓት ብልጽግና ነው። ስሙን የቀየረው ትላንትና ህዋት በቀረጸው ህገ መንግስት ዛሬም እየተመራ ያለ መንግስት ህገ መንግስቱን እንኳን ሳይቀይር ስም ቀይሮ የሚቀልድብን ጠላታችን፣ ታሪካዊ ጠላታችን ላይ አተኩረን ሌሎቹንም አስተባብረን ሌሎቹንም አሰልፈን አማራ ብቻ ሳይሆን ሌሎቹን መሰለፍ ሲገባቸው በእኛ ውስጥ ግን ልዩነቶች እየተፈጠሩ ያሉበት ሁኔታ አለ። እሱ ልዩነት የምትፈጥሩ ሰዎች ነት ከመፍጠር ይልቅ ስለ መልካምነት፣ ስለ አንድነት እንዲሰብኩ መልክት አስተላልፋለሁ። ከዛ ውጭ ግን ወደዛ ስንወርድ በመውረዳችን ምክንያት ብዙ ቦታዎችንና ብዙ ሀይል ጄኔራል መድፍ ሳይቀር ሁሉ በርቀት የሚተኮስ መቶ ሀምሳ ኪሎ ሜትር ርቀት ላይ የሚተኮስ መሳሪያ ሁሉ ነው። ስለዚህ እንግዲህ ቀላል የሚባል አራት አራት ማነው ቀላል የሚባሉ ሁለት ከባድ የሚባሉ ውጊያዎች ሁለት አድርገናል። ከባዱ ውጊ አራት የቢያጣት ሰራዊት የተደመሰሰበት ብዙ የተመታበት እስከ አመራር ድረስ ሻለቃ አመራር መረጃና ደህንነት እንዲሁም ሌላም የምኒሻ ምናምን ሀላፊዎች የተደመሰሱበት ነበረ። ይሄን በማድረግ ብዙ ገሎችን ሰርተናል። ከኛም አንዱ ልጆች ዋጋ ከፍለዋል። የቆሰሉብንም አሉ ከአምስት ያላነሱ። በዚህ ልክ ውጊያዎችን አድርገናል። ውጊያ ያደረግንባቸው ከተሞች የመጀመሪያው ቁጥር ሁለት ከዛ ፈርፈዶ እያለ ቁጥር ሁለት እስከ ቁጥር አራት መሀል ድረስ ነው እንግዲህ ውያ ያደረግነው። ተመል እንግዲህ እዛ ድረስ ይከተለን። በታሪክ አጋጣሚ ይሄን ፈርፈዶ እና ከቱመት አልፎ መንዶካ የሚባል አካባቢ በደርግም አይደለም አሁን በብልጽግና አይደለም በደርግም ሰራዊት ገብቶበት የማያውቅ ቦታ እኛ ስንገባ ነው የገባበት። እዛ አካባቢ ያሉ ነዋሪዎችም የሚገርም ነው እንዲያው ምን አይነት ልዩ ሰው መጥቶ ነው በዚህ ልክ መከላከያ እዚህ ድረስ የመጣ መጥቶ አውቅም ነው ሲደረግ እያሉ ነበር መረጃ የሚሰጡን። እና በዚህ ልክ ተስኳቸው፣ ገደልኳቸው፣ እንዳረኳቸው፣ አጠፏቸው ያሉን ሰዎች አልሞነም አልተደመሰስንንም፣ አለን ለማለት ነው። የተደረጉ ኦፕሬሽኖች በዚህ ልክ ብዙ ቦታዎች ናቸው። ስሙም አዲስ ያልሆነ ትንንሽ ቀበሌዎች፣ ትንንሽ ሳተላይት የቀበሌ ከተሞች ሁሉ ያሉበት ነው። እንግዲህ ውጊያ የተደረገው ሰራዊታችን በድል ያጠናቀቀበት መልካም ምድሩን በማያውቀው ሀገር ሄዶ ካራማራ ክፍለ ጦር የሚባል ትልቅ ግዙፍ ጠንካራ ሰራዊት ያለበት በጋራ ከሱ ጋር በመሆን ጠላትን መክተን አሳፍረን መልሰናል። እንግዲህ ቁጥር አራት አልፎን ሲገባ ወደ ሱዳን ድንበር ሱዳን አስገብቻችኋለሁ፣ ገድያችኋለሁ፣ አመራሮችን የኮርም የዝም ምናምን አመራር ገድያችኋለሁ ብሎ መግለጫ የሰጠው ኃይል እኛ ቁጥር አራት ላይ ጥለነው ተመልሰን ዳግሚያ ተንሳየን በቱመት ነው እንግዲህ መሀል ከተማ መተን በወረዳዋ ከተማ ያሳለፍ ነው። እዛሉ ሲባል ደግሞ ተከትሎ ነው የመጣው። በዛም ልክ እንግዲህ የመሸገውን ምሽግ ሰብረን ነው እንግዲህ ወደምንፈልገው ቦታ ነጻ ቦታ የወጣ ነው በዚህ ልክ ብዙ ገሎች ተሰርተዋል፣ እና ይሄን ነው የሚመስለው። ስለዚህ አማራ መዳኛው አንድነት እና አንድነት ብቻ ነው። አማራ መዳኛው አንድ ስም ሆን ብቻውም እናሸንፈው። ይሄ ማንኛውም ሰው ሊወስደው የሚለው ሀሳብ ነው። የሚጠላን ሰው፣ ሀሳባችን የማይመቸው ሰው ሊቃወመው ይችላል። የራሱ አጀንዳ የራሱ ፍላጎት ያለው ሰው ከታች ያለው ሰራዊት እውነት ለመናገር እንዳታልፉ፣ ቋራ እንዳትገቡ አርበኛ ደረጀ በላይ ማንም ሶማሌ፣ ሁሉም ሰው ሱዳኑም፣ ጥቁሩም፣ ነጩም የሚመላለስበት ቦርደር ነው። ስለዚህ የአማራ ነጻነት ታጋይ ያነሳ ሳይከለከል የአማራ ነጻነት ጋይ ታጋይ ብዙ ጥንፈኛ ኃይል በዛም የሚመላለስበት ሆኖ ያደበ ነጻነት ግን የአማራ ነጻነት ታጋይ ትግሉንም ከመጀመሪያው የመጀመሪያ ከሚባሉት ሰዎች የመጀመሪያዎች ነን። በዚህ ልክ ግን እንዲህ አይነት እየተወጣ ሚዲያ ላይ በአንዳንድ ወንድሞቻችን በጣም በሚያሳፍር የትግሉን የዘመኑን ትግል ያልዋጀ ዘመኑ ጋር የማይሄድ አማራን የሚያሳፍር ንግግሮች እየተደረጉ እንጨርሳቸዋለን፣ እንገላቸዋለን፣ ጀምረና እንጨርሳቸዋለን እየተባለ መርዝ የሚረጩ ሰዎች ለአማራ ቢጠቅሙ ፀረ አማራ የሆኑ ሰዎች ናቸው። በተግባር መሬት ላይ ተገናኝተን ችግሮች ካሉ ተነጋግረን ወደ አንድ መተን አንድ ቤት አንድ መጠለያ ነው ሊኖረን የሚገባ አንድ አማራ ስለዚህ በዛ ልክ ሁሉም እንዲያስብ እንፈልጋለን። እታች ያለው ሰራዊት ግን በእነሱ ልክ ስላልሆነ ተኩሱ ሲባል መጀመሪያ የተሰጠው የፖለቲካ እንትን ሌላ ስለነበር መጀመሪያ ተሰለፈ እዛ በኋላ ምንድን ነው ምንድነው ሲሉ እንዲ እንዲ እኛ ወንድሞቻችን ላንተኩስም ብሎ ነው ቁስለኞቻችን አብሮ እንዲ አብልቶ አጥቶ ተቀብሎ አስተናግዶ ከእኛ ሰራዊት ጋርም ተወያይቶ ከብርጌድ ከክፍለ ጦርና ከኮር አመራሮች ጋር ተወያይቶ አብረን እንታገል እንጂ አነት ተኳኮስም በሚል አንድነቱን አጠናክሮ እየቀጠለ ያለበት ሁኔታ ነው ያለ ጠላቶቻችንን አማርኛ ተናጋሪ ጸረ አማራ የሆኑ በአማርኛ የሚጽፉ አማርኛ የሚናገሩ መርዝ እየረጩ የአማራን ትግል የሚሸረሽሩ ሰዎች ከድርጊታቸው እንዲቆጠቡ እኛ እየሞት ነው መሬት ላይ እየሞት ያለ ምንም ማውቁ ህጻን ልጆች ምንም ነገር ላይ ማውቁ ህጻን ልጆች እየተቀጩበት ያለው ሆነና በእነዚህ ህይወት መቀለር ነው። መታከሚያ መታከሚያ ያልቻለ ሰራዊት ይዘን እያነከሰ እግሩ ግሩ የተቆረጠ አይነ የጠፋጁ ብዙ ነገር ጥይታ ውስጥ ያለበት ምቹ ሁኔታ እንኳን ያልተፈጠረለት መታከሚያ ገንዘብ እንኳን ያጣ ሰራዊት ይዘን እየተንገበገበ ሰራዊታችን፣ በዚህ መሀል ደግሞ በራስ በወገን ሊያገላሉን የሚፈልጉ ሰዎች ከድርጊታቸው ይቆጠቡና ወደ ትክክለኛው መልካም አስተሳሰባቸው ከሰይጣናዊ ቅናት ወጥተው መንፈሳዊ ቅናትን እንዲከተሉ በዚሁ አጋጣሚ ምክረ ሀሳቤን እለግሳለሁ። እንግዲህ ስለዚህ በዚህ ልክ ነው መናገር የምፈልገው። ትግላችን ግን እንደ ዘመነ መሳፍንቱ አንዱን አንዱ በልቶ አንዱን አንዱ ውጦ አንዱን አጥፍቶ ሌላ ድርጅት እንመሰረታለን የሚለው ግን ይሄ ያረጀ ያፈጀ ከኋላ የቀረ የወደቀ እና አፄ ቴዎድሮስ ያጠፉት የተቃወሙት ኢትዮጵያን ወደኋላ የጎተታት ሀሳብ ነውና ዓለም ያን በአንድ ቋንቋ ይናገራል በሚባልበት ዘመን ዛሬ እኛ ሌሎቹ ያለፉበትን ነጮች ተባልተው ተባልተው አልፈው እንደማያዋጣቸው አውቀው የጋራ ህገ መንግስት አርቅቀው ዛሬ አሜሪካን ሀገር የናንቺ ብንሄድ ተከ የምንከበረው ፈጣሪን ስለሚፈሩ ሳይሆን ህገ መንግስቱን ስለሚያከብሩ ነው። በዚህ ልክ የጋራ የሚያደርግንን ህገ መንግስት ከሌሎች ብሄር ብሄረሰቦች ጋር የጋራ የምናደርገውን ድርድር ነው ማደራደር ያለብን እንጂ ሲፈልጉ እኛ እየሞትነ፣ እየተታኮስነ፣ ሰው እየገበርነ፣ እየቆሰልነ፣ እየደማነ፣ እየተከበብነ ከባድ መሳሪያ እየተተኮሰብን ብልጽግና ናቸው እያሉ ስም የሚያጠፉ አንዳንድ ሌላ ተልኮ ያላቸው ሰዎች አሉና በዚህ ልክ መስተካከል ያለበት ነገር መስተካከል አለበት። አማራ ትልቅ ሰው ነው። አማራ ትናንት ቤቱ ዘግቶ መክሮ አገር ሰርቷል። ዛሬም ቢሆን ያነ ባህልና ያነ ሴት መቀጠል አለበት። አንድ መሆን አለብን። ችግሮቻችን የአላማ ሳይሆኑ የሀሳብ ናቸው ብዬ ነው የማስበው። ውሃ የሚያነሳ ምክንያት የለውም። እያንዳንዱ ድርጅት ያስፈልገናል ብለን ድርጅት መሰረተናል። ድርጅቱ አዋጭ ነው አይደለም፣ ቁጭ ብሎ አብሮ በጋራ መገምገም ነው አብሮ መገምገም ነው። አዋጭ ካልሆነ የእነሱ የተሻለ አታጋይ መስመር ካለ እኛ ተሎ ነፃ የሚያወጣን መስመርና ሀሳብ ካላቸው በዛ ልክ መሄድ ይኖርብናል። ከዛ በመቀጠል ግን ድርጅቱ ግን ለልዩነታችን ምክንያት ሊሆን አይችልም። ሁለት ግለሰብ በሚፎካከርበት ተቋም ውስጥ የህዝብን ትግል አሳልፎ ሰጥቶ ግለሰቦችን ለማንገስ እና የተወሰኑ ሰዎችን ቡድኖችን ለማንገስ እየተሄደ ያለው ሩጫ እና ቡድናዊ አካሄድ ይሄ ለአሁኑ ዘመን የማይበጅ ነው። ተማርን የሚሉ ሲናገሩ አማርኛ የሚሰነጥቁ እንደ ግራምጣ ሀሳባቸው ግን መናገር ብቻ እንጂ ማሰብ ያልተጨመረበት ከግራ ከቀኝ ከኋላ ከፊት ያልተገመገመ አዋጭ ነው ሳይባል ውድቅ ብሎ በሆነ እንትን ውስጥ ሆኖ የሆነ መልዕክት እያስተላለፉ በአማራ ህዝብ ላይ በሚቆስለው ህዝብ ላይ መርዝ እየረጩ ማታኮስ እና ማጋደል ግን ይሄ የአማራ ባህልም የአማራ ታሪክም አይደለም። ምክንያቱም እኛ እንዳትጋደሉ እያልን የተገዳመውን ሰው እያስታረቅን በየመንገዱ ሌላ ጥቁር ደም በአማራ ህዝብ ላይ እንዲቀጥል ማድረግ ልክ አይደለም። ምክንያቱም ነገ አብረን የምንኖር ሰዎች ነው። ቤተሰቦቻችን አብረን ነው የሚኖሩ። ነገ በግል ሁሉ እንደገና ወደኋላ ተመልሰን ወያኔ ወደ ሰጠን አጀንዳ እሱ በከፈተልን ወይ ነው እና እየፈሰስ ነው ያለ ነው በዛ ልክ የሚስተካከሉት ነገሮች ሊስተካከሉ ብዬ አስባለሁ። ያለኝ ሀሳብ ይሄ ነው። ይቅርታ ግን የአንቺ ሀሳቦች ካሉ በራሴ መንገድ ብዙዎችን ነገር ተናግሬያለሁ። ስለዚህ ለጊዜው ቋጫ አለ። ሁሉንም አነሳስተኸዋል። አርበኛ ግን እንደው አሁን በአንድ ወር ቆይታችሁ በተለይ ደግሞ በአካባቢው ያን ያህል እንድትንገላቱ የሰው በላው ቡድን በዚህ ደረጃ ኃይሉን አከማችቶ እናንተን ለመውረር እናንተን ለመክበብ ሲመጣና እንደዚህ አይነቱ ፕሮፓጋንዳ ሲሰራ በዋናነት ያው በፋኖ ስም የተደራጁትና እናንተንም ከበው የነበሩት አካላት በሰጡት የልብ ልብ ነው የሚባልም ነገር አለና፣ እንደው በዚህ ሁሉ ጉዟችሁ ውስጥ በዚህ ሁሉ ከሰው በላው ጋር በምታደርጉት ትግል ላይ ወይንም ደግሞ ባደረጋችሁት ዘመቻ ላይ ከራስ ወገንስ እንደው ጦርነት ተከፍቶባችሁ ወደ ኋላ እንድትጎተቱ የተደረገበት እንዲሰናከል የተደረገበት ነገር ነበር ወይ? እንዲህ ዓይነቱ ፈተና ከነበረ እንዴት አለፋችሁት? መወያየትስ ተችላሉ ወይ? አሁንስ ወደፊት እንደው ከዚህ ቡድን ጋር ምክንያቱም ከማን ጋር እየሰራ እንደሆነ ይታወቃል አሁን በግልጽ ነገሮች እየተገለጡ እየመጡ ነው፣ እና ይሄ ቡድን ከትላንት ስተቱ ተምሮ አሁን እያደረገ የቆመበትን ነገር የተሳሳተ መሆኑን ህዝቡን የካደ መሆኑን አውቆ መመለስ የሚችል ቡድን ነው ወይ? እንደው ተወያይቶስ መመለስ ይቻላል ብለ ታስባለሁ ወይ? እኔ ጥቅል ሀሳብ በታች ያለው ሰራዊት የጋራ ሀሳብ የጋራ አላማ እንዳለው ነው እየተረዳሁ ያለሁት። አብዛኛው እየተደዋወለ አብረን ነው የምንሞት አብረን ነው የምንድን የሚል ሀሳብ ነው ያለው ላይ ያለው አመራር እኔ ሌላውን እርኩስ እኔ የራሴን ቅዱስ ማድረግ አልፈልግም። የኔም የራሴ ችግር ይኖራል። ሌላው ሰው ሲነግረኝ የማውቀው ትክክል ነው ብዬ የምሰራው ትክክል ያልሆነ ሀሳብ ሊኖር ይችላል። እና ይህን ግን ትክክል ያልሆነውን መለሻና መድረሻ ሰጥቶ በአጀንዳ የሚያሳምነኝ ሰው እፈልጋለሁ። እኔም በተመሳሳይ ሌሎቹም በዛ ልክ ነው። አሁን ይሄ ሴራ አለ ወይ እኔን አሁን ይሄን ሴራ አለ እዛ አካባቢ የተደረገ ነገር አለ አንደኛው የሚገርመው ነገር የትግራይ ኮሎኔል ተወላጅ ነው። እንግዲህ ደረጀና ሰለሞን የት አሉ እያለ በየምንተኛበት በየ ቁጥቋጦ ስር ሁሉ የሚፈልግ የነበር እያጠና መረጃ እየላከ ሲቪል መረጃ መረጃም ይዘናል ጂፒኤስ የተገጠመለት መረጃ ይዘናል። ያው በድሮ ለመምታት ተሞክሮ ነበር። ሱዳን ሪጅን እያለ ሲያስቸግራቸው ነው እንግዲህ የተውት። ያ ሁሉ መረጃ እየተናገረ ነው ሰውየው። እሱን እነሱን ካልገደልኩማ ምናምን እያለ ነው እንግዲህ ያደረገው። እኔ በወንድሞቻችን እየወጡ የሚናገሩት እኛም ጋር ሊያወያዩቸው ሲሄዱ እንተኩሳለን እንዳይመጡ ቋራን መሬት እንዳይረገጡ ረ ቋራ መሬት ላይ ነው ውጊያ ያደረግነው። መተማና ቋራ መሬት ላይ ነው ስንሄድም፣ በቋራ መሬት ነው ስንመጣም፣ ስንመለስም፣ መንገዳችን ያን ነው። ሰራዊቱ በየመንገዱ እያስተናገደን ነው የመጣ ነው እየተቀበለ ወንድሞቻችን እያለ እያቀፈ እየሳመን፣ አመራሮቹ ሁሉ የብርጌድ መሪ ክፍለ ጦር ብዙዎቹ በዛ ልክ ትሪት እያደረጉ ነው የመጣነ እና እኔ ግለሰብ ጠርቼ ወይም የሆነ ቡድን ጠርቼ የሆነ ታርጋ መለጠፍ አልፈልግም። እውነታውን ግን የአማራ ህዝብ ፖለቲከኛው አየር ላይ ሚዲያ ላይ ያለው መረጃና ደህንነት ወይም የአማራ ህዝብ የራሱ አጣርቶ የራሱን አስተያየት ይስጥ ነው። እኛ ግን ብልጽግናም አይደለም ጠላታችን፣ ታሪካዊ ጠላታችን ብልጽግና ነው። ብልጽግና በፀሀይ በጠራራ ፀሀይ እየተዋጋን ነው። ሰው እየገበርንበት ነው። አሁንም እሱን ነው የምንታገለው። ጸረ አማራ፣ ጸረ ኦርቶዶክስ፣ ጸረ ኢትዮጵያ የሆነ ስርአት ነው። እሱ ላይ አተኩረን ነው መስራት የምንፈልገው ከወንድሞቻችን ጋር በሆነ አጋጣሚ አሁን አንቺ ስትደውይ ከእነሱ አንድ የክፍለ ጦር አመራር ጋር ከሌላ ቦታ የመጡ ልጆች ጋር እየተወያየን ነበረ። ልመጣ ረ መንገድ ዘግተውባቸዋል አላልፈው እስኪ ምናምን ሲሉ እኛ ግን አግኝተን አወያይተን በጋራ እንታገል ብለን የጋራ ዕቅድ አውጥተን የጋራ ግንኙነት አድርገን ነው። የተለያየ ነው፣ አንድ ቦታም ነው፣ አብረን ስንንቀሳቀስ የሰነበት ነው። ከብዙዎቹ ጋር አሁንም በዛ ልክ ነው። ዛሬ ተገናኝተን ተወያይተን፣ እነሱም ወደሚፈልጉት ቦታ፣ እኛም ወደሚፈልጉት ቦታ መሬት ላይ ያለው ሚዲያ ላይ ከሚወራው በጣይ ነው። ግን እኛ እውነት ለመናገር ጀግና አመራሮችን እነ ከፍያለው ደሴን ብዙዎቹን እኔ ስም ጠብቼ ማልዘልቅላቸውን ሲሞቱብን ጦርነት አላወጅንም። ግደሉ፣ ቁረጡ፣ ፍለጡ የሚል ሚዲያ ላይ ሞተን አልተናገርንም። በግል ደውለንም አመራር ላይ ትእዛዝ አልሰጠንም። ተረጋጉ። ይሄ ጥሩ እድል ያመጣ ይሆናል። የትግሉ ለአንድነት አንድ ምዕራፍ ሊሆን ይችላል። ከፍል ሞት ነው የወጣው ሙቸ ነው አማራ ነጻ ማወጣው ብሎ የተናገረው እንደዚህ ነው። ስለዚህ ካስደሰታቸው እነሱ ይጸጸቱ እንጂ ከማንም ላይ ውጊያ ከተኩስ እንዳትከፍቱ፣ እስካልመጣችሁ አሁንም እስካልመጡባችሁ ድረስ ራሳችሁን አደራቻችሁ፣ የተፈጥሮ የመከላከል መብታችሁ ጠቅማችሁ ባላችሁበት ራሳችሁን ጠብቁ። ጅብ ሲበላ ጅንበል ነው መቼም መጥቶ ሲገል ዝም አይባልም እና በዛ ልክ ነው። እኛ ሰራዊታችን እያነጽነ ተቋምም እየመራን ያለ ነው። በዚህ ልክ ነው ጦርነት አላወጅንም። የምታየው አንድም ወጥቶ የጦርነት ነጋሪት የሚመታ በእኛ በህዝባዊ ድርጅቱም በህዙም የለም። እነሱ ግን እየተወጣ አንድ የጦር መሪ ሆኖ በየቀኑ በየቀኑ በየቀኑ እየወጣ ሚዲያ ላይ ጦር ነው የሚመራ ወይስ አክቲቪስት ነው? ይሄን የአማራ ህዝብ አገር ወዳዱ ኢትዮጵያ፣ ይሁን ገለልተኛ ወገን እንዲታዘበው የራሱን ፍርድ እንዲያስቀምጥ የሚዲያውንም ሁኔታ በዛ ልክ እንዲያየው እና እንዲገመግመው እንፈልጋለን። በእርግጥ የሚያሳዝነው ነገር አሁን ገንዘብ የሚመለክበት ጊዜ ስለሆነ የእኛ ሞት ለእነሱ ቢዝነስ ሆኗል እና ብዙዎቹ ቢዝነስ እየሰሩበት ነው፣ ስልጣናቸውን እያሳደጉበት ነው። አሰላለፋቸውን እናስተካክላለን። የተጠማ የስልጣን ጥማት ያላቸውም በጀርባ አይዟችሁ በሏቸው እነሱ እንዲያርጓቸው እዛ፣ በኋላ እኛ ከኋላ መተን ስልጣን እንይዛለን እንጂ እኛ ስልጣን ፈላጊዎች አይደለንም። ነፃን ለትፈልገን ይወጣምን ነገም መሪ ለመሆን ሳይሆን ትግሉን ታግለን ሙተን ህዝብ ነፃን ህዝብን ነፃ ለማውጣት ነው የወጣ ሙተንም አሳይተናል። እግዚአብሔር ቆዩ ብሎን ነው እንጂ ብዙ ወንድሞቻችን ልጆቻችን ሙተዋል። እኛም አራት ጊዜ እዛ በላይ ቆስለን አሁንም ቆስለን እንኳን በአንድ ጎናችን እየተኛን አሁንም እያታገልን እና እየታገልን ነው ያለን። ስለዚህ ይሄ ነገር መታረም አለበት የሚል ነው እንጂ የሆነ አካል አንስቼ የሆነን አካል አንስቼ ለመኮንን አሁን ዝግጁ አይደለሁም እንደ ሌሎች ስብዕናየም አይፈቅድም። በዚህ ልክም አይደለም አስተዳደጌ፣ ትግሉንም የምረዳው በዚህ ልክ አይደለም። አማራን መተቸት፣ አማራን መስደብ፣ አማራን ማዋረድ፣ ሌላውን አካል ማዋረድ ራሴን ማዋረድ ነው፣ አማራን ማዋረድ ነው። ስለዚህ የግለሰብ ጠርቼ እንንትና እንንትና እናጠፋችኋለን እንገላችኋለን ብዬ የምናገር የሚታዘበ ህዝቡ ነው። ይሄ ከሆነ ደግሞ የግል ጥቅምና የግል ፍላጎት ፈላጊ ነኝ፣ ስልጣን እፈልጋለሁ ያነኛው እንግዲህ ይህን የዛ ሰው ቦታ ላይ ሆናለሁ ወይ ደግሞ የተሻለ እንትን አደርጋለሁ ማን ዛ በኋላ ይህን ግዛት እንደ ዘመን መሳፍንት የጎበዝ አለቃ ሁኜ አካባቢን አስተዳድራለሁ የሚል አስተሳሰብ ያላቸው ናቸው። እኛ ግን በዛ ልክ አደለም ትግሉ የምንረዳው፣ ታጋዮቻቻ ሳይሆን ፖለቲካውንም በትንሹ ሁሉን የምንረዳ ሰዎች ነን። ጠየሩስ በዚህ ልክ ከልብ አመሰግናለሁ። ምክንያቱም ጥያቄውን የሚያነሳውልህ ሚዲያው ላይ የሚወራው የሚሰራጨው ፕሮፓጋንዳውን በግልጽ እንድትመጣበት ነው። አንተ በግልጽ አስቀምጠዋል፣ በትክክል ምላሽ ሰጥተሃል። የወጣችሁበት አላማ ምንድን ነው? መዳረሻችሁ የት ነው? በግልጽ አስቀምጠዋል። ትግሉ ከየት ተነስቶ የት ነው የሚደርሰው የሚለውን ፣ ስለዚህ ጥያቄው የሚያነሳውት በዛ መልክ ነው። አርበኛ ሰለሞን አጣና ነው፣ ከልብ ነው የማመሰገነው። ያው አርበኛ ደረጀም አጠገብ ስላለ እሱም የበኩሉን ያንዶ